ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን እንደምን አደራችሁ። ሚያዚያ 10 2017 ዓ ም ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል በሰላም አደረሳችሁ። የኢየሱስ ክርስቶስ ስለኛ ቀራኔው ድረስ መስቀል ተሸክሞ ግርፋትን፣ ስቃይን፣ ሞትን የተቀበለበት ዕለት ነው ዛሬ። እንኳን ለዚህ ቀን በሰላም አድርሳችሁ። ከሁለት ቀናት በኋላ ደግሞ ትንሳኤው ይከበራል። እሱንም እንግዲህ ከዛ ቀደም ብሎ እንኳን አደርሳችሁ ማለት ፈልጋለሁ። የተለያዩ መልክቶችን ልካችሁልኛል፣ በእጅጉ የማመሰግነው። ዛሬ ከያዝኳቸው መረጃዎች መካከል የግንባር መረጃዎችን በብዛት ይዣለሁ እነሱን የማደርሳቸው ይሆናል። አሁን አፍላ ውጊያ እየተደረገባቸው ያሉ አካባቢዎችም አሉ። እንደዚሁም ደግሞ የችሎት መረጃዎች አሉ። ትላንትና ከሰዓት በኋላ የነበሩ አውደ ውጊያዎችንም በተመለከተ እንደዚህ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ሀሳብ አስተያየት፣ ጥቆማ ቢኖራችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚሁም ሀሳቦቻችሁን፣ አስተያየቶቻችሁን ጥቆማ ዜና ጂሜል ዶት ኮም እንዲሁም ደግሞ በማህበራዊ ሚዲያ መገናኛ መልእክት መላላኪያ ዘዴዎች ልታደርሱ ይችላላቸሁ። ይህን እያደረጋችሁ ስለሆነ በእጅጉን የማመሰግነው። ከደረሱ መልእክቶች መካከል የተወሰኑትን ለአቅረብና ወደ መረጃዎቹ ይሄዳለሁ። በነገራችን ላይ ሰሞኑን ፋኖን በተመለከተ በአማራ ክልል የሚንቀሳቀሱ ታጣቂዎች አጀንዳ አስገብተውልናል የሚለው ብሔራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍናሪያ ከሁለት ቀናት በፊት ሰጥተውት የነበረው ጋዜጣዊ መግለጫ በተመለከተ ዛሬ ቢቢሲ ላይ ተጨማሪ ዝርዝር ማብራሪያ ሰጥተዋል። ከዚህ ጋር በተያያዘ እንደዚሁ ይህን መረጃም የሚያደርሳችሁ ይሆናል። ወደ አስተያየቶቻችሁ ከደረሳችሁኝ መልእክቶችና አስተያየቶች መካከል በጉዞ ትዝብታችሁ ከጎንደር ወደ አዲስ ዘመን ባለው መንገድ ላይ ቁልቋል በር ከጎንደር ዙሪያ ወረዳ መከላከያ ያለውን የኬላ ፍተሻ እንዲሁም ደግሞ በኬላ ላይ ያለውን አስቸጋሪ ሁኔታን በተመለከተ ገልጻችኋል። እንዲሁም ደግሞ በዚሁ መስመር አርኖ ጋር ተብሎ የሚጠራው አካባቢ ፋኖ ኬላ ላይ ያለውን ፍተሻ፣ የተሳፋሪ ገንዘብ መጠየቅ፣ መንግስት ሰራተኞችን ብልጽግና ናችሁ በሚል የሚፈጸመው በደል እንዲሁም ደግሞ እንግልትን በተመለከተ ገንዘብ በመሰብሰብ እና ከገንዘብ ጋር በተያያዘ አምቦ ሜዳ እና አካባቢው የነበሩ ግጭቶችን ጭምር ይሄ ከህሉና ትግል አንጻር ጉዳዩ መስተካከል ያለበት የዲሲፕሊን እንዲሁም ደግሞ የትግል መርህና ግንዛቤ ሊይዝ ይገባል መስተካከል ያለበት ጉድለት ነው በሚል አድርሳችሁኛል። ይሄው ትዝብታችሁን አድርሻለሁ። ሌላው በፋኖ መስዋዕትነት ላይ ያሉ ሚዲያዎችን በተመለከተም እንደዚሁ ትዝብትና አስተያየት ያደርሳችሁኝ። እያንዳንዱ ፋኖ ባመነበት መንገድ የህይወት መስዋዕትነት እየከፈለ ነው። ስለዚህ ሁሉም በዚህ በኩል እንሰራለን የሚሉ ሚዲያዎች እኩል የዘገባ ሽፋን ሲሰጡ አይታዩም። ይሄ የኔ ፋኖ፣ ያኛው የሌላ ፋኖ በሚል ክፍፍል ውስጥ ገብተዋል። ይሄ በታሪክ ተወቃሽ የሚያደርግና የሞራል የበላይነትንም የሚያሳጣ ጉዳይ ስለሆነ ከዚህ ሚዛናዊ ካልሆነ አካሄዳችሁ ብትቆጠቡ ብላችሁ መልዕክት አድርሳችሁልኛል። ሀሳቡን ወስደዋለሁ። ሌላው በጦርነት ምክንያት የትምህርት ቤት መቋረጥና የትውልድ መቋረጥን በተመለከተ ጉዳዩ አሳሳቢ ነው በሚል ለዚሁ ሀሳብና አስተያየት አድርሳችሁልኛል። አመሰግናለሁ። ያው እንግዲህ የህልውና ጦርነት ውስጥ ስለሆነ ተማሪዎች በትምህርት ቤቶች መማር የማይችሉበት ሁኔታዎች አሉ በሚል ነው ትምህርት ቤቶች የተቋረጡት በአብዛኞቹ ቦታዎች በአምስት ሚሊዮን በላይ ተማሪዎች ትምህርት ገበታ ላይ አይደሉም። ይሄ ምንም ጥርጥር የለውም። ነገና ከነገ ወዲያ በትውልድ የትምህርት ቅብብሎች ውስጥ የትውልድ መቋረጥ ይፈጥራል። ምንም ጥርጥር የለውም። ግን የህልውና ጦርነቱ ከዚህ በኋላ ይሄ ጦርነት ቢቆም የአማራ ህዝብ ዕጣ ፈንታ በኢትዮጵያ ውስጥ ምን ይገጥመዋል የሚለው ጉዳይ አብሮ ሲታያይ ነው ምላሹ እዚህ ውስጥ የሚገኘው እ የተማሪዎቹ አለመማር ያለው አጠቃላይ ማህበራዊ ኢኮኖሚያዊ ፖለቲካዊ ጉስቁልና የህዝቡ ስቃይ ግልጽ ነው ከእናንተ አስተያየት ሰጪዎች ባሻገር ከብዙ አቅጣጫዎች የሚመጡ መረጃዎች እሱን ነው የሚያሳዩት። ግን የህሉና ትግሉን ማሸነፍ ካልተቻለ ነገና ከነገ ወዲያ በህይወት የመዝለብ ጉዳይ ይኖራል ወይ የሚለውና ከዚህ ብሶት በመነሳት ደግሞ ትግሉን በተለያየ መንገድ ትግሉ አስፈላጊ አይደለም የሚል ድምዳሜ ለመስጠት የሚንቀሳቀሱ ሰዎች ይህንን እንግዲህ በሌሎቹ የኢትዮጵያ አካባቢዎች ተንቀሳቅሰው ጉዳዩን ቢመለከቱት። እንዲሁም ደግሞ ትግል የሚያደርጉ አካላት ደግሞ የማህበረሰቡን አጠቃላይ ስነልቦናዊ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎችን በመጠበቅ ደግሞ ከጎናቸው አድርገው በዘላቂነት መታገል እንዳለባቸውም ሀሳቦች እንግዲህ ከዚሁ ላይ ማስተላለፍ ያስፈልጋል። ሌላው እንግዲህ በመረጃችን ወደ ችሎት መረጃዎች ነው የሚሄደው። ወደ ችሎት መረጃዎች ሲሄድ በትላንትና ሁለት ሚያዝያ 9 2017 ዓ ም በስምንት መዝገቦች የተከሰሱ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበው ነበረ። በእነ ዮሐንስ ቦያለው፣ እነ ዮሐንስ ቦያለው እንደዚሁ በዚህ መዝገብ ሁለት ሰዎች ፍርድ ቤት ቀርበዋል። በነ አርቲስት ዮርዳኖስ አለሚ 11 ሰዎች እነ ዶክተር ወንዶሰን አሰፋ 23 ሰዎች መዝገብ ውስጥ ያሉ እነ ችሎት ይስማው አራት፣ እነ አልማዝ ተክሌ ሁለት ተከሳሾች፣ እነ ቀሲስ ልሳነ ወርቅ ሶስት ተከሳሾች፣ እነ ታምራት በመዝገብ አንድ ተከሳሽ ያለበት፣ እነ አወል አብዱል ቃድር ሁለት ተከሳሾች፣ እነ ችሎት ይስማው ደግሞ አራት ተከሳሾች ያላቸው ስምንት መዝገቦች ትላንትና ፍርድ ቤት ቀርበው ነበረ። ፍርድ ቤት የቀረቡት መዝገቦች እንግዲህ የተለያዩ ጉዳዮችን ለመመልከት ፍርድ ቤቱ የሰጠው ቀጥሮ ሲሆን ዮሐንስ ቦያሎ እና ክርስቲያን ታደለ ግን ፍርድ ቤት የቀረቡት ስዩም ተሾመን ከሰው። በዚህ ጉዳይ ላይ ስዩም ተሾመ ፍርድ ቤት እንዲቀርብና ክርክሩን ለማድረግ ነበረ ፍርድ ቤት የቀረቡት አሁንም አቃቢ ህግና ፖሊስ አሳዛኝ እና አስቂኝ የሆነ ምላሽ ሰጥቷል ነው የሚሉት ጠበቆቹ። ለኢትዮ ፎከስ ከላኩት መረጃ ላይ ለመመልከት ይቻለው በስዩም ተሾመ ላይ በመሰረቱት ክስ ፍርድ ቤት የቀረቡት አቶ ዮሐንስ ቧያለው እና አቶ ክርስቲያን ታደለ ሚያዝያ 9 የአቶ ስዩም ተሾመ ይቀርባል ተብሎ የነበረ ቢሆንም ፖሊስ በትናንትናው ዕለት አላገኘሁትም፣ ጠፍቶኛል በሚል አቃቤ ሕግና ፖሊስ ይህን ምላሽ ነው የሰጡት። ጉዳዩ ላይ ከሳሾቹ ቅሬታዎችን ለፍርድ ቤቱ አሰምተዋል። በዚህ ላይ አቶ ዮሐንስ ቧያለው እየከሰስ ነው የጸጥታ አካሉን ጭምር ነው የስዩም ተሾመን ብቻ አይደለም። መንግስት ሚዲያ ከፍቶ የደህንነት አባላትን አባላት መድቦለት የተቀመጠን ሰው ከተማው ውስጥ ፈልጎ ማግኘት እንዴት አይቻልም? ይህንን ጠፋኝ ማለት እጅግ አሳፋሪ ነው ብሏል። እኔን ባህር ዳር በአውሮፕላን አፍኖ ይዞ የመጣ መንግስት አዲስ አበባ ተቀምጦ ህዝብ እየተሳደበ ያለን ጋዜጠኛና ግለሰብ መያዝ ያቃተኛ ያለው የስርዓቱ የውድቀቱ ማሳያ ነው። የጸጥታ አካል ብቻ ሳይሆን የስርዓቱ ውድቀት ማሳያ ነው ብሏል። ጎበዜ ሳይን ከጅቡቲ ያመጣው ያለው መንግስት ላፍቶሞል እንግዲህ በዚሁ አቶ ዮሐንስ የጋዜጠኛውን አድራሻ መናገራቸው ነው። ላፍቶሞል ላይ አዲስ አበባ ተቀምጦ በጋዜጠኝነት ስም ጠቅላላ የፕሮግራም እየሰራ እኛን እያዋረደ ህዝብ እየተሳደበ የሚውልን ሰው እንዴት ፈልጎ ማግኘት ያቅተዋል በሚል ለፍርድ ቤቱ እንደዚሁ ጥያቄ ጠይቋል። ክርስቲያን ታደለ በበኩሉ እኛን በማነታችን አስሮ ሽንታም አማራ እያለ ሲያዋረድና ሲያሸማቀቅ በዋሽ እስር ቤቶች አማራ ያስፈታችሁ አማራ ይደርስላችሁ እያለ ሲያሰቃየ ነበር። የጸጥታ ኃይል መንግስት ሚዲያ ከፍቶለት የሚሳደብን አካል ይዞ ማቅረብ ለምን አልቻለም? ይህንን ካልቻለ በትክክል አማራ በፍትህ ስርዓቱ ሁለተኛ ዜጋ መሆኑን ማሳያ ነው ብሏል። ስዩም የጠቅላይ ሚኒስትሩ ማህበራዊ ሚዲያ አማካሪ ስለሆነ አንደኛ ደረጃ ዜጋ ነው፣ ፍርድ ቤት አይቀርብም። ፍርድ ቤት የሚቀርቡት ሁለተኛና ሶስተኛ ደረጃ ዜጎች ነን ማለት ነው በሚል ለፍርድ ቤቱ እንደዚሁ ቅሬታውን ገልጿል። ስዩም አሁንም ተከሳሾችን እና ዳኞች ይገናኛሉ በሚል ስም ማጥፋት እየፈጸመ ይገኛል። በቤተሰቦቻችንና በእኛ ላይ በፍርድ ቤት በተያዘ ጉዳይ ላይ ጣልቃ እየገባ የሚሰጠው አስተያየት ቤተሰቦቻችንም ያደናግረ ነው የሚገኘው በሚል ቅሬታዎችን አቅርቧል። እንግዲህ ፍርድ ቤቱም ለመጨረሻ ጊዜ ለሚያዝያ 24 ስዩም ተሾመን ፖሊስ እና አቃቢ ጊዜው እንዲያቀርቡ ፖሊስ እንዲያቀርቡ ትዕዛዝ ሰጥቷል ነው እየተባለው። እንግዲህ ስዩም ተሾመ ከአሁን በፊት ከዮሐንስ ባያለም ጋር እንደዚሁ ተካሰው ነበረ በዛ ጊዜ አስተማሪ እርምጃ አልተወሰደበትም በሚል ዮሐንስ ባያሎ ለፍርድ ቤቱ እንደዚሁ ቅሬታውን አቅርቧል ሌላው ፍርድ ቤት ቀርበው የነበሩት እነ ዶክተር ወንዶሰን አሰፋ በተደጋጋሚ መንገላታት ደርሶብናል አቃቤ ህግ ምስክሮችን አቅርባለሁ ብሎ የተሰጠውን የጊዜ ገደብ አልተጠቀምም አልተጠቀመበትም እኛም ፍርድ ቤት እንዳንቀርብ ተደርገናል በዚህ መሀል እየተጉላላን ነው የሚል ከፍተኛ ቅሬታ አቅርበዋል እንግዲህ በዚህ በኩል አቃቢ ህግ ያሉኝ ያላቸውን ምስክሮች ከኮምቦልቻ የአውሮፕላን ትኬት ተቆርጦላቸዋል። ሰባት ምስክሮችን አመጣለሁ ያለ ቢሆንም ባለፈው ሳምንት እስካሁን አላቀረበም። በአማራ ክልል ባለው የጸጥታ ምክንያት ምስክሮችን ማምጣት አልቻልኩም እያለ ሰበብ እየፈጠረ እያንገላታን ነው። ስለዚህ ፍርድ ቤቱ በዚህ በኩል መፍትሄ ሊሰጠን ይገባል በሚል ለችሎት ጥያቄ አቅርበው ነበረ። ችሎቱም ሚያዝያ 13 2017 አቃቢ ህግ አሉኝ ያላቸው ቀሪ ምስክሮች ካሉ ይዞ እንዲቀርብ ተለዋጭ ቀጠሮ ሰጥቷል ለሚቀጥለው ሰኞ እነ አርቲስት ዮርዳኖስ አለሜ ብይን ለመስጠት ነበረ። ለሚያዚያ 24 እንደገና ተለዋጭ ቀጠሮ ተሰጥቷል። ትናንት ቀርቦ ብይን አልተሰጠም። እነ ችሎት ይስማው ተጨማሪ ተለዋጭ ቀጠሮ ለሚያዚያ 30 2017 ተሰጥቶባቸዋል። እነ አውል አብዱልቃድር በማስረጃ ክርክር ብይን ለመስጠት ተቀጥሮ የነበረው አቃቢ ህግ ክስ ማሻሻል ፈልጋለሁ በማለቱ አቃቢ ህግ ፍርድ ቤቱም ለአቃቢ ህግ ይህንን እንዲያሻሽል ፍቃድ በመስጠቱ ለሚያዚያ 24 2017 ተለዋጭ ቀጠሮ ተሰጥቷል። በተመሳሳይ ነቀሲስ ልሳነ ወርቅም ለሰኔ 12 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶባቸዋል። እንግዲህ ከሱ መዝገቡን በቅሊንጦ እስር ቤት ነው እንዲከታተሉም እንደዚሁ ተደርጓል ነው እየተባለው። እንግዲህ የፍርድ ቤትና የችሎት መረጃዎች እነዚህ ነው ይመስሉት። ወደ ሌሎች መረጃዎች ሄዳለሁ። በትናንትና ሁለት እንግዲህ በምስራቅ ጎጃም ናርጅና ናውጋ የተፈጸመውን የድሮን ጭፍጨፋ ምክንያት በማድረግ የአማራ ፋኖ በጎጃም ወታደር መምሪያ አጭር መግለጫ አስተላልፏል። በ17 ቀናት ብቻ በሶስት ቦታዎች በርካታ ንጹሃን መገደላቸውን መግለጫው ያነሳል። ብራቃት መጋቢት 22 2017 ዓ.ም 50 ንጹሃን መጨፍጨፋቸውን በተመሳሳይ ሚያዚያ 8 2017 ግልማና ደንስ አካባቢ 24 ንጹሃን መጨፍጨፋቸውን ትላንትና ሚያዚያ 9 2017 እርጅናና ወጋ አንድ መቶ ሃያ ንጹሃን መጨፍጨፋቸውን ገልጿል። መግለጫው የትኛውም ግፍ፣ መከራ፣ ዘር ተኮር ፍጅት ጫካ የወጣንበት ዋና ምክንያት ነው። ስለሆነም ሶስት ነገሮችን ጥሪ አቅርቧል። አንደኛ ሰራዊቱ ለዚህ ጭካኔ አጸፋዊ ምላሽ ለመስጠት በተጠንቀቅ እንዲቆምና የትኛውንም ግዳጅ ለመቀበል ሁኔታዎች እንደወትሮ ዝግጁነቱን እንዲያጠናክር ሁለተኛ አድማብተናና የሚሊሻ አባላት ወደ ፋኖ በገፍ እየመጣችሁ ነው፣ እናመሰግናለን። ቀጣዮቹም ስትመጡ ደማቅ አቀባበል ለማድረግ ዝግጅታችን ተጠናክሮ ይጠብቃችኋል። ስለዚህን ስርዓት ትታችሁ ኑ የሚል ጥሪ። ሶስተኛው ደግሞ ለህዝባችን ድል አስፈላጊ ዋጋ ለመክፈል በመስዋዕትነት ለመውደቅ ዝግጁ መሆናችን እንገልጻለን ብለዋል። ሻለቃ ዝናቡ ልንገረው ወታደራዊ አዛዥ እና ምክትል ሰብሳቢ የአማራ ፋኖ በጎጃም ሚያዝያ 1 ያስተላለፈው መግለጫ ነው። ወደ ሌሎች መረጃዎች ስንሄድ ትላንትና በተለያዩ አካባቢዎች የደፈጣ ጥቃቶች እንዲሁ ደግሞ የግንባር ውጊያዎች ሲደረጉ አምሽተዋል። ከሰዓት በኋላ በይልማና ደንሳ ቃብና ገብርኤል ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ ጥቃት የመንግስት ወታደሮች ላይ ጉዳት ደርሷል። የጉዳቱ ዝርዝር አልታወቀም። ጉዳት ከደረሰባቸው ወታደራዊ መሪዎች መካከል የ59ጠነኛ ክፍለ ጦር የሬጅመንት ወታደራዊ አዛዥ ጉዳት ደርሶበት ወደ ባህር ዳር ለከፍተኛ ሕክምና ተልኳል ተብሏል። የጉዳቱ መጠን ከፍተኛ ነው እያሉት አጃቢዎችና ሌሎች ወታደሮች ጉዳት ደርሶባቸዋል፣ የሞት ጉዳት አስተናግደዋል ተብሏል። በተመሳሳይ ዛሬ ውጊያ የቀጠለበት ሰዴ ከተማ አቅራቢያ በሚሊሻ አባላት ላይ እንደዚሁ የቦምብ ጥቃት ተፈጽሞ፣ በትናንትናው ዕለት ቁጥራቸው በውል ያልታወቁ የሚሊሻ አባላት ሞትና ቁስለኛ ሆነዋል። ሰዴ ተብሎ በሚጠራው አካባቢ ምስራቅ ጎጃም ሞጣ ቀጠና፣ በዚህ ወረዳ ዛሬም ከባድ ውጊያ እየተደረገ መሆኑ ነው የመረጃ ምንጮች የገለጹት። ከማለዳው 12 ሰዓት ጀምሮ በአካባቢው በሞርተር በዙ 23 በድሽቃ የታገዘ ውጊያ እየተደረገ ነው። ዝርዝር መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ወደ አዲስ ቅዳም አዊዞን ስንሄድ አዲስ ቅዳም ዳንግላ፣ ከአዲስ ቅዳም ወደ ዳንግላ እንቅስቃሴ ላይ የነበረ ወታደራዊ ተሽካሪ ላይ ሎልሲት ተብሎ በሚጠራ መንደር በተፈጸመ ድንገተኛ የደፈጣ ጥቃት እንደዚሁ ጉዳት ደርሷል። የደረሰው ጉዳት አልታወቀም። ይህንን ተከትሎ የመንግስት ኃይሎች ዙ 23 ሞርተር፣ ድሽቃና ሌሎች የቡድን መሳሪያዎች በአካባቢው በተደጋጋሚ ሲተኩሱ ነበር በአርሶ አደሮች ንብረቶች ላይ ጉዳት ደርሷል። የቀንድ ከብቶች እንደዚሁ በዙ 23 ተመተዋል። የጋማ ከብቶች እንደዚሁ ጉዳት ደርሶባቸዋል ተብሏል። በተመሳሳይ ወደ አነደድ የምስራቅ ጎጃም የቦቅላ ደቦዛ ተብሎ በሚጠራ ቦታ ላይ እንደዚሁ የደፈጣ ጥቃትና የግንባር ውጊያ ተደርጓል፣ ትናንት ከሰዓት በኋላ። በዚህ ጥቃት የመንግስት ወታደሮች ላይ ጉዳት ደርሷል። ዘጠኝ ወታደሮች የሚሆኑ ሙትና ቁስለኛ ሆነዋል። በፋኖ እና በንጹሃን ላይ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ከላይ እንዳልኳቸው እንግዲህ ሞጣ ቀጠና ሰዴ ዛሬ ከማለዳ ጀምሮ ከባድ ውጊያ እየተደረገ ነው የሚገኘው። የዚህ ዝርዝር መረጃ እንደደረሰኝ ወደ እናንተ የማደርስ ይሆናል። አቸፈር ዝህብስት እና ሱዳ ተብሎ ወደሚጠሩት አካባቢዎች ዛሬ ከማለዳ ጀምሮ ተከታታይ የድሮን ቅኝት እየተደረገ ነው ብለዋል። ከማለዳው አንድ ሰዓት ጀምሮ እስከ ሶስት ሰዓት ድረስ በተከታታይ ከባህር ዳር አቅጣጫ የሚመጡ ድሮኖች በአካባቢው ቅኝት እያደረጉ እንደነበር የመረጃ ምንጮቹ ገልጸዋል። ይህንም ተከትሎ እንግዲህ ትናንት የደረሰውን የድሮን ጥቃት ጨምሮ በሌሎች አካባቢዎች የድሮን ጥቃቶች መፈጸማቸውን ምክንያቱ ማድረግ ጥንቃቄ እንዲደረግ ማሳሰቢያዎች እንደዚሁ አብረው ደርሰዋል። ሌላ አደረጃጀቶችን በተመለከተ ነው። በጉና ቀጠና የራስ ጉና ክፍለ ጦር የአማራ ፋኖ ጎንደር ጠቅላይ ግዛት እዝን መቀላቀሉን ለማወቅ ተችሏል። ለበርካታ ወራት ራሱን ገለልተኛ አድርጎ ሲንቀሳቀስ የነበረው በፋኖ አማን ሞላ የሚመራው ጉና ክፍለ ጦር የራስ ጉና ክፍለ ጦር አምስት ብርጌዶችን ይዞ የአማራ ፋኖ በጎንደር ጠቅላይ ግዛትን ተቀላቅሏል ተብሏል። በተመሳሳይ የአማራ ፋኖ በጎንደር አንድነት ሁለት አዲስ ክፍለ ጦሮችን ማቋቋሙና ማደራጀቱን ገልጿል። ጥቁር አንበሳ ክፍለ ጦር እንደዚሁ በደንቢያ ቀጠናና በአካባቢዎቹ በአዲስ ስለመደራጀቱ እንደዚሁ ተገልጿል። አደረጃጀቶችን በተመለከተ በመሀል ወደ ሰሜን ጎንደር ከተቆላ ወገራ አካባቢ የሚወስደን መረጃ አለ። እሱን ከማድረሴ በፊት ወደ ትግራይ የሚወስደን መረጃ ላስከትል። ትግራይ አምስት ሺህ ታጣቂዎች ወደ ታሃድሶ ጣቢያ ገብተዋል ተብሏል። በሁለት ታሃድሶ ማሰልጠኛ ጣቢያዎች፣ መቀሌና ደጋ ሐሙስ ተብሎ የሚጠሩት አካባቢዎች አምስት ሺህ ታጣቂዎች አሁን የታሃድሶ ስልጠና እየወሰዱ እንደሆነ ነው መረጃዎች እየገለጹት። የታሃድሶ ኮሚሽኑ አስተባባሪ ተቋርጦ የነበረው በትግራይ ትጥቅ የማስፈታት እንቅስቃሴ ቀጥሏል ብለዋል። እስካሁን ለአስራ ሁለት ሺህ ታጣቂዎች የተሃድሶ ስልጠና ወስደው ትጥቅ ፈተው ወደ ማህበረሰቡ ተቀላቅለዋል። እንዲሁም ደግሞ የመልሶ መቋቋሚያ ገንዘብም ተሰጥቷቸዋል ነው እየተባለው። በትግራይ የሚወጡ መረጃዎች እንደሚያሳዩት በትግራይ ከ260000 እስከ 273000 የሚደርሱ ታጣቂዎች ይገኛሉ። እስካሁን እንግዲህ ከነዚህ ታጣቂዎች ውስጥ በሁለት አመታት በፕሪቶሪያ የሰላም ስምነት ውስጥ ሁሉም ትጥቅ መፍታት አለባቸው የተባለ ቢሆንም እስካሁን ድረስ ትጥቅ የፈቱት ግን ከ12000 አይበልጡም። ከ260 ሺህ በላይ ታጣቂዎች ትጥቅ አልፈቱም። ከነዚህ ውስጥ እንግዲህ ለፖሊስ እና ለክልሉ የተለያዩ የጸጥታ ዘርፎች የሚሆነውን ኃይል በማስጠረት ሌላው ግን ትጥቂ ፈታል ነው የተባለው። ባለፈው ጥቅምት ላይ በነበረ የፖለቲካ ሽኩቻ እና በህዋት መካከል በነበረው ክፍፍል ምክንያት ትጥቅ የማስፈታት እንቅስቃሴው ተቋርጦ እንደነበር የሚገለጽ ነው። ሰሞኑን ደብረዘይት አካባቢ ኮሚሽኑ ባደረገው ስብሰባ ተጨማሪ ገንዘብ አግኝቻለሁ በአማራም በአፋርም ታጣቂዎችን ትጥቅ ማስፈታቱን ቀጥላለሁ ብሏል። የኢትዮጵያ ሰብነቶች ጉባኤ እንደዚሁ መግለጫ አውጥቷል። የኢትዮጵያ ሰብነቶች ጉባኤ ባወጣው መግለጫ ጦርነቶቹ በድርድር እንዲፈቱ ጠይቋል። በተለይ በአማራና በኦሮሚያ ክልል የቀጠለው በሰብአዊ ፍጡራን ላይ ጉዳት እያደረሰ የሚገኘው ጦርነት በውይይትና በፖለቲካዊ ድርድር እንዲፈቱ ነው ጥሪ ያቀረበው። የግጭት ተሳታፊ አካላት ደግሞ ዓለም አቀፍ የሰብዓዊ መብት ድንጋጌዎችን እንዲያከብሩ፣ ህግጋትን እንዳይጥሱና በተለይ ለሲቪሊያንና ለንጹሐን ህይወት ንብረት አስፈላጊውን ጥበቃ እንዲያደርጉ እንደዚሁ የሰብዓዊ መብት ጉባኤ ጠይቋል። ይሰመጉ የህፃናት የመማር መብት እንዲከበርም እንደዚሁ ጠይቋል። መንግስት በንጹሐን ላይ የታጠቁ ቡኖች የሚፈጽሙትን ጥቃት እያስቆም ሲል ይሰመጉ ጠይቋል። ያው መንግስትም የሚፈጽመው ጥቃት እንዳለ ግን ከእለታዊ ዘገባዎች ለመረዳት ይቻላል። መንግስትም ጥቃቶቹን ማቆም አለበት። ጥቃቶቹን መጠበቅ ብቻ ሳይሆን ተማሪዎች ትምህርታቸውን በአስቸኳይ እንዲቀጥሉ መደረግ አለበት ብሏል። እንግዲህ በዚህ በጦርነቱ ምክንያት ትምህርት ያቋረጡ ተማሪዎችን በተመለከተ ጉዳዩ እንደሚያሳስበውና ይህንን በመግለጫ ውስጥ አካቶ ነው ይህንን መግለጫ ያወጣው። ሌላው ምክክር ኮሚሽኑ ዛሬ የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያ ለቢቢሲ አጠር ያለ መግለጫ አጠር ያለ እንግዲህ ዘገባ ቃለ ምልልስ ሰርተዋል። ቢቢሲ ዘገባውን ይዞ ወጥቷል። ቢቢሲ ዘገባ ላይ የሚከተለውን ጉዳይ ተመልክቻለሁ፣ ወደ እናንተ የማድርሰው ይሆናል። በአማራ ክልል አጀንዳ ያቀረቡት ከፋኖ ውጭ ያሉ ታጣቂዎች ናቸው ብለዋል ፕሮፌሰር መስፍን አሪያ። ታጣቂ ቡድኑ ያቀረባቸው ጥያቄዎች በሕገ መንግስቱ ማዕቀፍ የሚታዩ እንደሆኑም እንደዚሁ ኮሚሽነሩ ገልጸዋል። እንግዲህ ይህን ጉዳይ በተመለከተ የተለያዩ ፖለቲካዊ አስተያየቶች ሊሰጡበት የሚገባ ጉዳይ እንደሆነ እንደዚሁ እንግዲህ ላይ ምልከታዎችን ማስቀመጥ ይቻላል። አጀንዳ ያቀረበው ታጣቂ ቡድን ከፋኖ ውጭ ነው። ይሄ ቡድን ማንነቱ እንዲገለጽ ስላልፈለገ ለጊዜው ማንነቱን አንገልጽም። የታጣቂ ቡድኑ ሰብሳቢ ማንነቱ እንዲገለጽ ስላልጠየቀ ይህንን እኛም ይፋ እናደርግም ብለዋል ፕሮፌሰር መስፍን አሪያ። ከፋኖ ውጭ ራሳቸውን ችለው በክልሉ የሚንቀሳቀሱ በርካታ ቡድኖች አሉ የሚለው ደግሞ እንግዲህ አዲሱ የምክክር ኮሚሽኑ ሰሞኑ ከሚሰጣቸው አወዛጋቢ መግለጫዎች መካከል ይህም እንዳንድ የሚታይ ነው። አማራ ክልል አሁን ባለው ነባራዊ ሁኔታ በትጥቅ ትግል እናደርጋለን የሚል የፋኖ ኃይል ነው ያለው። የፋኖ ኃይል ደግሞ ሊት ስያሜውንም የሚጠራው አንድ የፋኖ ኃይል ተብሎ ነው። የተለያዩ አደረጃጀቶች፣ አካባቢ አደረጃጀቶች አሉ። ከነዚህም መካከል የአማራ ፋኖ ህዝባዊ ድርጅት የተለያዩ ፋኖዎች ጋር በጥምረት የራሱን እንዳንድ ድርጅት የሚቆጥር ሌሎች ደግሞ በአንድ አደረጃጀት ውስጥ ያልመጡ የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ አንድነት የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ የሚሉ ደግሞ ህዝቦች አሉ። እነዚህ በፋኖ መጠሪያ የፋኖ አደረጃጀቶች ናቸው። ከነዚህ ውጭ የሚንቀሳቀስ ታጣቂ ቡድን አለ የሚለው የፕሮፌሰሩ መረጃ ጉዳዩ ወደየት እንደሆነ እና በርካታ ታጣቂ ያለው ቡድን አለ የሚለውም ምን አይነት ፖለቲካዊ አጀንዳ እንደያዘ በደምብ ግልጽ አይደለም። ከዛ በፊት በተለያዩ አካባቢዎች የሚገኙ የብሔረሰብ ምክር ቤት ያላቸው እና የብሔረሰብ ወረዳ እና ዞኖች ያሏቸው አልፎ አልፎ ትጥቅ ትግል እናደርጋለን በሚል ከሌሎች የውጭ ኃይሎች እንደ ህወሓት አንዱ ደግሞ እንደ ኦህዴድ ካሉ አካላት ድጋፍ የሚደረግላቸው ቡድኖች ነበሩ። እነዚህ ቡድኖች ትጥቅም አቆማቸውን ነው። ለምሳሌ በዋግ ህምራ እና በአካባቢው እንቀሳቀስ የነበረው የአገው ዲሞክራሲያዊ ንቅናቄ እያለ መቀሌ ቢሮ ከፍቶ የነበረው ቡድን ባለፈው ዓመት ከክልሉ መንግስት ጋር በነበረ ስምምነት ትጥቅ ፈቶ ወደ መደበኛ ህይወት ተመልሷል። ስለዚህ የለም። ሌላው በምዕራብ ጎንደር ቀጠናዎች እንቀሳቀስ የነበረው በህዋት ድጋፍ ይደረግለት የነበረው የቅማን ታጣቂዎች የሚባለውም ይሄም እንግዲህ በተለያዩ ጊዜ አመራሮቹ አንዳንዶቹ ተይዘው ሌሎቹ ደግሞ በይቅርታና በምህረት ገብተው ታጣቂ ቡድኑ ተበትኗል። ከዛ ውጭ በሽፍትነት የሚንቀሳቀሱ ከመከላከያ ጋር እንደዚሁ ፋኖ መረጃዎችን በመለዋወጥ የሚንቀሳቀሱ፣ በመደበኛ ሚሊሻነት የተያዙና ፋኖን ለመውጋት በመንግስት ስር ግቡ የተባሉ ናቸው ያሉት። በዚህ በኩል የታጣቂ ቡድን የለም። ሌላው በአዊ ዞን በመተከል ቀጠና ያገው ሸንጎ እየተባለ የሚጠራ ቡድን አለ። ይሄ ቡድን እንግዲህ በተለያዩ ጊዜዎች እርቅ ፈጽም ያለው በሚል እሱም የለም የተወሰኑ የነበሩባቸው ቀጠናዎችም አሉ። እነሱም እንግዲህ በጸጥታ ኃይሎች እና በሚሊሻ በተወሰደ እርምጃ ከትጥቅ ትግል ውጭ መሆናቸው ነው የሚታወቀው። ከዚ ውጭ በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን በከሚሴ ዞን እና በሸዋ ቆላማ ቀጠናዎች በተደጋጋሚ ጥቃት የሚያደርግ ታጣቂ ቡድን አለ። እሱም የሸኔ ታጣቂ ቡድን ነው። ይሄ የሸኔ ታጣቂ ቡድን ደግሞ ተጠሪነቱ ለሁለት አካላት ነው። አንድም ለአካባቢው የብልጽግና የኦህደድ ባለስልጣናት፣ ሁለትም ደግሞ በወለጋ ለሚንቀሳቀሰው የሸኔ ታጣቂ ቅርንጫፍ ሆኖ ነው እየታገለ የሚገኘው። ስለዚህ ይሄ ቡድን ዋና መሪው ነጃልመሮ ወይም ደግሞ የኦህደድ ብልጽግናዎች በአማራ ክልል ያሉትን ጭምር በመንግስት በኩል በቀጥታ ያቀረቡት አጀንዳ ምስግናዎች አለ እነ ጃል መሮ ደግሞ ያቀረቡት አጀንዳ እንደሌለ ይታወቃል። ስለዚህ ከዚህ ውጭ ፕሮፌሰር መስፍን ይህን ፕሮፌሰር መስፍን አርያ ይህንን ታጣቂ ቡድን በርካታ ኃይል ያለው ማን ነው የሚለው ለመከፋፈል የተሄደበት ርቀት መሆኑን እንግዲህ ከነዚህ መረጃዎች መውሰድ ይቻላል። በተደጋጋሚ ምክክር ኮሚሽኑ ከሶስት ቀናት በፊት የምክክር ኮሚሽኑ ቃል አቀባይ ዶክተር ዮናስ አዳዬ የታጣቂዎች በጫካ ያሉ ኃይሎች ስላልተሳተፉ ምክክር ኮሚሽኑ አጀንዳ መቀበል ጊዜው ይራዘማል ያሉ ቢሆንም፣ አሁን ግን ሌላ አጀንዳ ነው ይዘው እየመጡ ያሉት። ለማንኛውም መረጃው ይፋ ሲደረግ የሚታይ ይሆናል። ይህን ምክክር ኮሚሽኑ የሚሰጠው መግለጫ በየጊዜው በፋኖ መካከል አሉታዊ ተጽዕኖ እያሳረፈ ስለሆነ ነው። ይህንን እርስ በርስ በጥርጣሬ እንዲታያዩና፣ አንደኛው ተሳታፊ ነው፣ አንደኛው ድርድር እያደረገ ነው፣ አንደኛው ከሃዲ ነው፣ አንደኛው ደግሞ ታማኝ ነው በሚደርስ በርሶ እንጀራ ውስጥ እንዲገቡ እያደረገ ስለሆነ ምክክር ኮሚሽኑ የሚሰጣቸው መግለጫዎች ኃላፊነት የተሞላበት መግለጫዎች እንዲሰጥ እንደዚሁ በዚሁ እንግዲህ መልዕክቶችን ማስተላለፍ ያስፈልጋል። ወደ ሌሎች መረጃ መረጃዎች ሲሄድ ወደ ሰሜን ጎንደር ቀጠናዎች የሚወስድን መረጃ ነው የሚያስከትለው። በቆላ ወገራ አዳርቃይ ቀጠና ድረስ ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑን ከአካባቢ የወጡ መረጃዎች ያሳያሉ። ሶስተኛ ቀኑን ይዟል የተባለው ወታደራዊ እንቅስቃሴ ከአርማጭሁ ወደ ሰሜን ምስራቅ አቅጣጫ ጃኖራ፣ አጅሬ፣ ወገድ፣ ደባርቅ ቀጠና እንዲሁም ደግሞ ከአዳርቃይ ወደ ጠገዴና ጃኖራ ቀጠና፣ ከጠገዴ ወደ ቆላ ወገራ፣ ከዳባት ወደ እንቃሽ በአምስት አቅጣጫዎች ነው ይህ ወታደራዊ እንቅስቃሴ እየተደረገ ነው እየተባለው። እንግዲህ በዚህ እንቅስቃሴ አጅሬ ጃኖራ ቀጠና ሚያዝያ 8 2017 በአካባቢው ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት አልታወቀም። ስድስት ቦታዎች ነው ውጊያ እየተደረገው። በተመሳሳይ ሚያዚያ ዘጠኝ ትናንትና ረፋድ በስድስት ቦታዎች በተመሳሳይ በእነዚሁ ቀጠና ከፍተኛ ውጊያ ተደርጓል። በዚህም ውጊያ የደረሰው ጉዳት አልታወቀም ነው የተባለው። በከባድ መሳሪያና ና እንደዚሁም በእግረኛ በመካናይዝድ የታገዘ ውጊያ ነው እየተደረገ ያለው። በውጊያው የደረሱ ጉዳቶች አልታወቁም። ጉዳቶች እንደደረሱ ወደ እናንተ ማድረስ ይሆናል እንደተለመደው። ዘመቻ ክላስተር በሚል ነው ይሄ ውጊያ እየተደረገ ያለው። ከአራት ወረዳዎች እና ከአምስት ቀጠናዎች እንቅስቃሴ እያደረገ የሚገኘው የመንግስት ኃይል ዘመቻ ክላስተር በሚል ነው ይሄንን እንቅስቃሴ እያደረገ ያለው። በትላንትና ሁለት ዳባት ወረዳ ቦዛ ቀበሌ ሌሊቱን በርካታ የሚሊሻ አባላት በፋኖ ተይዘው ተወስደዋል። ይሄ ድንጋጤ ፈጥረዋል በብልጽግና በኩል። ሚያዚያ 2016 የዛሬ ዓመት በተደረገ ጦርነት በአካባቢው 134 የሚሊሻ አባላት በዚህ ቀጠና ማለቃቸው ይታወሳል። ይህንን ተከትሎ እንግዲህ ሚሊሻ አልባ ወረዳ እስከመሆን ድረስ ደርሷል ዳባት። በዚህም ሚሊሻዎች ድጋሚ በሚሊሻ ኃይል አንሳተፍም በሚል ወረዳው ሚሊሻ የለውም። አሁን በአድማ ብተና፣ በፖሊስ እንዲሁም በመከላከያ በእግረኛና በመካናይዝድ ነው ወረዳው ያለው። ሌሎች ወረዳዎች ላይ ሚሊሻ ሲኖር፣ እዚህ ግን የለምን የተባለው በአስቸጋሪው መልካም ምድር የሚደረገው ጦርነት በሰፊው የሰው ኃይል ስምሪት እንዲሁም ደግሞ በቦታ ሽፋኑ ከወትሮ የተለየ ነው ብለዋል። የዚህ የክላስተር ዘመቻ በተደጋጋሚ በዚህ ቀጠና በተደረጉ ውጊያዎች በመሬት አቀማመጡ ምክንያት የመንግስት ኃይሎች የሚፈልጉትን ድል አላገኙም። ከፍተኛ ኪሳራዎችን አስተናግደው ነው ከአሁን በፊትም የወጡት። የአየር ኃይል ሽፋን ጭምር ከአሁን በፊት በዚህ አካባቢ በነበረው ውጊያ ሽፋን መሰጠቱን የመረጃ ምንጮች አስታውሰው አሁንም የተለየ ነገር ይኖራል ብለው እንደማይገምቱ ነው የገለጹ። ዝርዝር መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው መረጃ ወደ አፍሪካ ቀንድ የሚወስደን መረጃ ነው። በአፍሪካ ቀንድ መረጃዎቻችን ወደ ሞቃዲሾ የሚወስደን ነው። የሞቃዲሾ የውጭ ጉዳይ ሚኒስትር የሶማሊያ የውጭ ጉዳይ ሚኒስትር አህመድ ፋቂ ከአልሸባብ ቡድን ጋር በቀጥታ ይነጋገራሉ ሲል የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ባወጣው ሪፖርት አረጋግጧል። የደህንነት ቢሮውን ጨምሮ ከሽብር ቡድኑ ጋር በመረጃ ልውውጥ፣ በወታደራዊ ስምሪት፣ በሽብር ጥቃት እቅድ እና በኦፕሬሽን ጭምር እየተነጋገሩ ጥቃቶችን ፈጽሟል ብሏል። በዚህ በአሁኑ የሞቃዲሾ የውጭ ጉዳይ ሚኒስትር ላይ የተባበሩ መንግስታት ድርጅት ያቀረበው ክስ በተለይ ከአስራ ሶስት ዓመታት በፊት አልሸባብ የፈጸመው በስፖርት ማዘውተሪያ ስፍራዎች የፈጸመው ጥቃት አለ፣ በርካታ ንጹሃን ያለቁበት። በዚህ ጥቃት ላይ የአሁኑ ሚኒስተር የአሁኑ የውጭ ጉዳይ ሚኒስተር ከአልሸባብ ጋር እንደዚሁ መረጃ ተለዋውጠው ኃይልም እንዲያስገባ በማድረግ ነው ይህንን ጉዳት እንዳደርስ እያደረገው ብለዋል። እንግዲህ የደረሰው ጉዳት በርካታ ንጹሃን ያለቁበት ነው። በሶማሊያ ውስጥ እንግዲህ ከአልሸባብም ጭምር በሚኒስተር ስልጣን ያላቸው አሉ። ለምሳሌ የሃይማኖት ሚኒስተሩ በተደጋጋሚ አልሸባብን ይደግፋሉ የሚል ቅሬታ ይቀርብባቸዋል። በዚህ ቀጠና እንደዚሁ የሶማሊላንድና የሶማሊያ ውጥረት ቀጥለዋል። ትናንትና በይፋ ዲፕሎማሲያዊ ግንኙነታቸውን ማቋረጣቸውን ገልጸዋል። አቅም የሚገኝ ከሆነ እንግዲህ ሀርጌሳ ወደ ሞቃዲሾ የፌደራል መንግስቱ ላይ ዘምታለው እያለች ነው የምትገኘው። የሀርጌሳን እንቅስቃሴ ደግሞ እንደ ቻይና እንደ ኢራን የመሳሰሉ ሀገራት ደግሞ እያወገዙት ነው የሚገኘው። አንቺ የሞቃዲሾ አንድ አካል ነች፣ ተገንጣይነትን አንደግፍም። ስለዚህ የፌደራሉ የሞቃዲሾን ኃይል በመደገፍና በማስታጠቅ በሀርጌሳ ላይ የሚወሰዱ እርምጃዎችን እንደግፋለን እያሉ ነው የሚገኙት። እንግዲህ ቻይና ብዙም በሌሎች ሀገራት የውስጥ ጉዳይ ጣልቃ ስትገባ አይታይም። በሞቃዲሾ ጉዳይ ግን አቋም ይዛ ነው እየተከራከረች ያለችው። ተመሳሳይ ችግር ስላለ ነው እንደ ሀርጌሳ። እሷም እንግዲህ ታይዋንን የራሷ ግዛት ታደርግ፣ ታይዋን ደግሞ በአሜሪካ በኩል እንደ ትይዩ ሀገር ነው የምትታየው። ሀርጌሳ ይህንን ልምድ እንዳትወስድ በሚል ነው ቻይና ከሞቃዲሾ ጎን የቆመችው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም